ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድለኝ ክብራትና ክብራን ቤተሰቦቼ፣ እንደምን ያላችሁልኝ። እንግዲህ ዛሬ በጣም መሳጭ ፕሮግራም ይኖረናል። የመጀመሪያው እንግዲህ በመጽሐፍ ቅዱስ ላይ ብዙ ጊዜ ጌታችን ኢየሱስ ክርስቶስን በጥፊ መቱት ብለን በጣም እየቆጨን እየተቆጨን እናወራለን፣ ብዙ ጊዜ ማለት ነው። አንድ ይሄንን ያዙልኝ ምክንያቱም ጌታችን ነው፣ አምላካችን ነው። ለምንድነው በጥፊ የመቱት የሚለው ለምን ሪከርዶን በጥፊ ተመታ ሲል ማለት ነው። ማቴዎስ ወንጌል ምዕራፍ 5 ከቁጥር 39 ላይ ደግሞ እኔ ግን እላችኋለሁ እና ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት የሚል ይነግረናል ማለት ነው። ስለዚህ አንዱን ቀኝ ጥፊ ሲመታ ግራህን አዙርለት የሚለው አለ። በሌላኛው ደግሞ በዮሐንስ ወንጌል ላይ በምዕራፍ 18 ከቁጥር 22 ላይ ለሊቀ ካህናቱ እንዲህ ትመልሳለህን? ብሎ ኢየሱስን በጥፊ መታው ይላል። እኛ በጣም ያምናል፣ ይሄ ጉዳይ ልክም ነው። በጣም በጣም የሚያምነው ለምንድን ነው ሰው ሰሞኑን እንደሰማችሁት አንድ የሀገር መሪ በጥፊ መመታቱን ተከትሎ ዓለም ላይ ስለ ይሄ ጉዳይ በደንብ ሊወራ ይገባል። እኛ ደግሞ መንፈሳዊ ነን። ስለዚህ በመንፈሳዊ አእምሮ፣ ከመጽሐፍ ቅዱስ አንጻር ጥፊ ምንድን ነው የሚለውን ነገር በደንብ አድርገን እናያለን። እሱ ብቻ አይደለም፤ ከጥፊ ጋር ተያይዞ እንግዲህ በሰዎች ላይ ጌታ ኢየሱስ ክርስቶስን ሊያገኘው ስለማይችል ያንን መንፈሳዊ ጥቃት ማድረግ ስለማይችል ነው እንጂ በሰው ልጆች ላይ ደግሞ መንፈሳዊ ጥቃት አለ ይፈጸም ማለት ነው። ምክንያቱም ጌታ ኢየሱስ ራሱ ጌታና እግዚአብሔር አምላክ ነው፣ ማንም ሄዶ እንደዛ ሊያገኘው ወይም ደግሞ መንፈሳዊ አካሉን ሊያገኝ አይችልም። ስለዚህ ራሱ ጌታ ነው፣ ራሱ ፈጣሪያችን ነው። ነገር ግን በሰው ልጅ ላይ ደግሞ ይሄንን ጌታችን በደንብ አርጎ ነግሮናል። ምክንያት ያለበት ይሄንን ዳሩ ግን ቀኝ ጉንጭን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት የሚለው ምን ማለት ነው የሚለውን በዚህ ፕሮግራም ላይ በደንብ አርጌ አሳያቸዋለሁ። እሱ ብቻ አይደለም ውድ ቤተሰቦቼ፣ እንግዲህ ኤምፖክስ በሚባለው ችግር ዙሪያ ላይ ኢትዮጵያችን በከፍተኛ ሁኔታ እየተነጋገረች ትገኛለች። እንግዲህ የመረጃው ወጥቷል። ስለዚህም በዚሁ መሰረት እንግዲህ በዛሬው ዕለት የተከናወነ የላቦራቶሪ ምርመራ የለም። በጽኑ ሕክምና ላይ ያሉ የሉም። አዲስ ያገገሙ የሉም። በበሽታው ሕይወታቸው ያለፈ የለም። በበሽታው መያዛቸው የተረጋገጠ ዛሬ የለም። ነገር ግን ሰሞኑን በደረገ ምርመራ እስካሁን ድረስ ሶስት ሰዎች በጠቅላላው ማለት ነው እስካሁን ባለው በአጠቃላይ ሶስት ሰዎች በተከናወነ የላቦራቶሪ ምርመራ ሶስት ሰዎች ላይ ተደርገዋል። በቫይረሱ ተይዘው ለይቶ ህክምና ላይ ያሉ ሶስቱም ሰዎች መያያዛቸው ተነግረዋል። በህክምናው በበሽታው የመያያዛቸው ጉዳይ የተረጋገጡ እስካሁን ድረስ ሶስት ሰዎች መኖራቸውን ያሳያል። ነገር ግን መረጃው እንደሚያሳየውና በጣም በጥንቃቄ ልንመለከተው እንደሚገባን ውድ ቤተሰቦቼ ይሄ ብቻ አይደለም። ውድ ቤተሰቦቼ እንግዲህ በበሽታው የመጀመሪያ ወደ ኢትዮጵያ ይዞት የመጣው ግለሰብ አዲስ አበባ የሚያውቃቸው ሰዎች አሉ፣ እና ከነሱ ጋር የተገናኘበት ጊዜ አለ። ከኢትዮጵያ ውጭ በነበረበት ሰዓት ምናልባት እነዛ ሰዎች ወደ አዲስ አበባ ሄደው ከሆነ ይመርመር፣ ይታወቅ። ምክንያቱም እነዛ ሰዎች ጋር ተገናኝቶ እንደነበረ በሚል ሙያሌ ላይ ያሉ እኛ መረጃ ያው ኢንፎርማል መረጃ ያገኘውበት ምንጭ እንደዛ ይናገራል። ስለዚህ በተቻለ መጠን ውድ ቤተሰቦቼ ያው ይሄንን ጉዳይ ለሚመለከተው አካላት ቼክ ማድረግ ያስፈልጋል። እነሱ በሰጡን መረጃ መሰረት ሰውዬው በነበረበት አገር ላይ ከእሱ ጋር አብረው የተነካኩ ኢትዮጵያውያን እነሱ ደግሞ ወደ አዲስ አበባ ያለፉ እሱ ደግሞ ወደ ሞያሌ አልፎ የሄደ እና እንደዚህ አይነት መረጃ ነው። መረጃ ስለማይናቅ ከእሱ ጋር አዲስ አበባ እዛ የነበሩ ግን አሁን ደግሞ ወደ አዲስ አበባ ጉዞ አድርገው የነበሩ ሰዎችም ካሉ ቼክ መደረግ አለበት የሚለው መረጃ ያው ወሬ አይናቅምና፣ እቺን ነገር ለሚመለከተው የአገሪቱ ጤና ሚኒስቴር ወይም የሚመለከተው አካል መጠቆም እንወዳለን። ነገር ግን ሚዲያዎችም ሌሎችም ይሄን በተመለከተ ጉዳዩ የመንግስት አይደለም፣ የሕዝብ ነው። ቢያልቅም ያልቀው ሕዝብ ነው እንጂ መንግስት ስራ አይደለ፣ ሕዝቡ እንዲጠነቀቅ የግድ ማድረግ እንዳለብን ልንጠቁም ይገባል። ውድ ቤተሰቦቼ ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። በጥፊ መመታትን ተመልክቶ ስላለው መንፈሳዊ ምስጢር ከዛ ጋም ተያይዞ ደግሞ ምን አይነት መናፍስቶች ናቸው በሰው ላይ የሚጋቡት የሚለውን በደንብ አድርጌ ላሳያችሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንቀጥል። ስለዚህ በጣም መሰረታዊ ነገር ነው የምናየው። ባለፈው በመጋኛ የሚል ላይ መሰረት አድርገን ስንመለከት የመጀመሪያ ያየ ነው ያው መጋኛ ጥፊን የመጋኛ ጥፊ የሚባል ነገር እንዳለና የሰው ልጅ ፊቱን ተመልክቶ ፕሮቴክሽን ከአምላኩ ሊያገኝ እንደሚገባው በተደጋጋሚ በደንብ አድርገን የዛን ጊዜ አይተናል። ስለዚህ ስለፊት ብዙ ዲቴይል የሆነ ነገር አላየንም፣ ግን ፊት ማለት ፊት ለፊታችን ያለው ነገር የክብር ሞገሳችን ኤሪያ ቦታ እንደሆነ በትክክል አይተናል ማለት ነው። ስለዚህ መንፈሳዊ ፕሮቴክሽን ከሚሰጣቸው ቦታዎች ትልቁን ቦታ የሚይዘው ፊት ነው። ስለዚህ ሁሚሌሽን ምንም ያለው ፊት ላይ ነው እንደምናውቀው ማለት ነው። ስለዚህ ያንም በተመለከተ እናየዋለን ግን ስለዚህ በጥፊ ተመታ የሚለውን ነገር አይተን እንደገና ደግሞ በፊት ለፊት ጥፊ ለሚሰጧችሁ በግራም ያለውን ስጧቸው ያለው ያለበትን አውድ በተመለከተ በደንብ እንድንረዳው ጠቅለል ላርጋት እና ወደ ሁለተኛው ፌዝ ልግባ። ስለዚህ በጥፊ ተመታ የሚለው መቺዎቹ ሰዎች ይመስላሉ እንጂ ሰዎቹ ራሳቸው ጌታችን ምን አላቸው የሚያደርጉትን አያውቁምና ይቅር በላቸው ምክንያቱም በሰዎቹ አልፎ ይጠቀም የነበረው የጠላቱ ዓለም ስፒሪቶች ናቸው፣ መናፍስቶች ናቸው። ክርስቶስ የነበረበት መከራ ሁሉ የመጣው ከሰው ልጅ ሳይሆን እነዛ ምክንያቱም ያላወቁት አላወቁትም። የክብርን ጌታ አውቀውት ቢሆን ኖሮ ባልሰቀሉት ነበረ፣ አላወቁም። ስለዚህ እንዳያቁ ኅሊናቸውን የያዘባቸው ጠላት ስፒሪት ነው። ያ የጠላት መንፈስ የርኩሳን መናፍስቶች የቅዱሳን መላእክት ጠላቶቻችን ብለው ባገኟቸው ቦታ ሁሉ የሚቀጠቅጧቸው እነዚህ እርኩሳን መናፍስቶችና መላእክቶች የሚባሉት የአምላካችን እግዚአብሔር ምንድን ናቸው? ዘላዓለማዊ የዘላዓለም ጠላቶች ናቸው። የሰው ልጅ ጠላቶች ሆነው እንኳ የሰው ልጅ መልሶ ምን ሊሆን ስለሚችል፣ ወዳጅ ሊሆን ስለሚችል ማለት ነው። በንስሐ እንደገና ይታድስና ያ ጠላት የነበረ አሳዳጅ የነበረው ሳውል ጳውሎስ እንደሆነው ከሃዲ የነበረው ጴጥሮስ መልሶ ተፈላጊ ዓለት እንዲሆን ይደረገ ሁሉንም ስናይ ጠላቶች ነበርን በጥንተ ዘራችን ሀረጋችን ጠላቶች ሆነን እንደነበረ፣ ግን ደግሞ አሁን ብሎ ደግሞ ይናገራሉ። ስለዚህ የሰው ልጅ ምሉስና የሚወደውን አምላኩን የሚወድ ሰው ፍጥረት ነው። ስለዚህ ዛሬ ላይ በኢኮኖሚ ዛሬ ላይ በችግር በሆነ ነገር ሆኖ አምላኩ ላይ የተወሰነ የሚያስቀይም ነገር አድርጎ ሊሆን ይችላል። ከልቡ ነው ወይ ቢባል አይደለም። ስለዚህ ወዲያው ለመመለስ ቅርብ ነው። ርኩሳኖቹ ግን ለአንዴና ለመጨረሻ በክህደት ነው የተለያዩት ከአምላካችን መንበር ጋር። ስለዚህ የዘላለም ጠላቶች የሚባሉት እነሱ ናቸው። ሶ ጌታችንን ሲሰቀል ያደርጉት የነበረው ያ ሁሉ ነገር በሰዎች መንፈስ አልፈው ያደርጉት የነበሩት ርኩሳን መናፍስት ናቸው። ለዛ ነው ይሄን የሚያደርጉ ሰዎች አያቁም፤ በያቁት ኑሮ የክብርን ጌታ ባልሰቀሉት ነበረ። ስለዚህ የሚያደርጉትን አያቁምና ይቅር በላቸው ብለው ለአባቱ ያንን ጸሎት ያደረሰው ማለት ነው። ስለዚህ ምን ማለት ነው ይሄ በሰው ልጅ እጅግ በጣም ወሳኝ የሆነ ታሪክ አለው እዚህ ቦታ ላይ የምናየው ማለት ነው። ኦኬ ከሆነ በጥፊ ተመታ የሚለው ትልቁ ነገር ለእኛ በጣም አደገኛ ነገር የሆነብን እንደገናም ልክም የሆነበት ዋንኛው ምክንያት መንፈሳዊ ውክልና ስላለው፣ ስለዚህ ከስጋ ወዳጅሽ ከምናምንሽ የመጣ ጥፊ ሳይሆን መንፈሳዊ ነው ነገር እየው። ለምንድነው ያ መንፈሳዊ ነገር የሰው ልጅ ለሺ ዘመናት አምስት ሺህ አምስት መቶ ዘመን ፊቱን አቀርቅሮ ነው የኖረው ፊቱን አቀርቅሮ ቀና ብሎ ማየት አይችልም። ለምሳሌ አዳም በሲኦል በገነት በነበረበት ሰዓት ተደበቀ፣ አፈረ፣ ሂሚሌትድ ሆነ ባደረገው ነገር። ከዛ ተደበቀ አዳም ወይ አዳም፣ አዳም የት ነው ያለው ብሎ ሲጠይቀው እግዚአብሔር ሁሉን አዋቂ ነው። እንዴት አዳም የተቀመጠበትን ያን ቦታ እንዴት ጠየቀ እንደምንል፣ እግዚአብሔር የጨለማ አለም እውቀት ስለሌለ አይፈልገውም እውቀቱን ማለት ነው። ሰው ስለዚህ በጨለማ ዓለም ውስጥ በኃጢአቱ በወደቀበት ሰዓት ሰውየው የሆነ ነገር እያደረገ የሚያደርገውን የኃጢአት ተግባር የሚመለከት አምላክ በተፈጥሮ ያንን ነገር ማየት አይፈልግም አምላካችን። ምክንያቱ ሰው በጨለማ ውስጥ ሆኖ ጨለማ ውስጥ የሆነ ተግባር እየፈጸመ እንደሆነ ያውቃል። ነገር ግን ተግባሩን ግን ማየት እንግዲህ ኃጢአት ስለሆነ ኃጢአቱ ትክክል አይደለም። ወደ ሰው ራሱ ማየት የለበትም። ያን እንኳን አር ተደብቆ ነው ሰውየውን ከሰው የሚያደርገው። ስለዚህ አዳም ተደበቀ፣ ሁሚሌትድ ነበረ። ስለዚህ ፊቱን አቀረቀረ ማለት ነው። ቀና ብሎ ማየት አቃተው። ስለዚህ ፊት ላይ የምናየው ሞገስ ከአምላካችን የሚለቀቅን ብርሃናዊ ጨረር የሰው ልጅ የሚቀበልበት አንቴናው ያለው የት ላይ ነው? ፊቱ አካባቢ ነው ያለው። ስለዚህ ይሄ በቅዱሳን ስዕል አድኖ ላይ ስናይ የብርሃን አክሊል የምናየበት ቦታ ማለት ነው። የብርሃን አክሊሉ ማለት አንቴና ነው። ምን ማለት ነው? ልክ እንደ ዲሽ ከእግዚአብሔር ዓለም የሚመጣው ማናቸውን መልእክቶች በዛ አንቴና፣ በዛ የሞገድ አንቴና ነው የሰው ልጅ የሚቀበለው። ስለዚህ በቅዱሳን ላይ ስናይ ከፍ ያለ ብርሃን አይተን ነው። ለዛም የብርሃን አክሊል በስዕለ አድኅኖ ላይ ይቀመጣል እንጂ በእያንዳንዱ ሰው ላይ ያ እንዳለ ይታወቃል። ነገር ግን ከፍ ይላል ወይስ ዝቅ ይላል? በጣም ብዙ ከፍ ያለ ሲመጣ ከእግዚአብሔር ህልምን ራዕይን ለመቀበል ነገም የሆነውን ነገር ለማወቅ ምን ለማወቅ፣ ወዲያው ወዲያው በዛ አንቴና ምን ያገኛሉ? መልእክት ይቀበላሉ። ልክ በዲሽ እንደማለት ነው። በጣም ቆንጆ ዲሽ ሲኖርሽ፣ ቆንጆ ሪሲቨር ላዩ ላይ ሲኖር ከሩቅ ሞገድ የተለቀቀውን ቢቢሲ ያ ሪሲቨር ይቀበልና ወደ ቴሌቪዥንሽ ላይ ያመጠዋል። ሲቆራረጥስ አረ ይሄ ነገር ዲሹ ተቆራረጠ፣ ስዕሉ ልክ አይደለም፣ እስቲ አንቴናውን ምን አድርጉት ይላል፣ አስተካክሉት። ዘ ሴም አንዳንዴ የተቆራረጠ ህልም ታያለሽ፣ የሆነ ትክክል ያልሆነ መልእክት። ልክ ነው ይሄ ነገር፣ እግዚአብሔር ነው የነገረኝ ወይስ ጭንቅላቴ ነው የነገረኝ ብሎ ሰው ይክሊርሊ አይመለከተውም፣ ህልሙንም ራእዩን አያይም፣ አልገባውም፣ ነገ ምን እንደሚሆን እንደገናም ደግሞ ክሊር የሆነ ነገር የለው በብዥታና በድንግዝግዝ ነው የሚለው። መጽሐፍ ቅዱስ ሲናገር በድንግዝግዝ ለምትኖሩ ይላል። ያ ድንግዝግዝ ማለት ልክ አንቴናው ዳታ ሲቆራረጥበት ፍጭጭጭ እያለ እንደሚያሳየው ያለ ኑሮ ያላቸው ወይ ብራድ ያልሆኑ ወይ ጨለማ ያልሆኑ በመሀል ቤት የሚጫወቱ ሰዎች እንደዚያ አይነት ምስል ነው የሚያዩት። በህይወታቸው ላይ የሚያዩት ልክ ቴሌቪዥን ላይ ጭርብርብርብርብር ስብርብርብርብርብር እንዳለው ነገር ነው የሚያዩት። ስለዚህ ተስፋቸው ስብርብርብር ያለ ጥራት ያለው ነገር በሕይወታቸው ላይ አይመለከቱም። እግዚአብሔር ጥራት ያለው መረጃ ለምን እዚህ ጋር ፊታችን አካባቢ ላይ የተቀመጠው አንቴና በትክክል መልኩ ምን አላረገም? ልክ አንቴናውን አስተካክሉት እንደ አልተስተካከለም ሶ የእግዚአብሔርን ትክክለኛ ዳታ ማግኘት አንችልም። ስለዚህ ይሄ ሰማይ ላይ የተሰቀለው አንቴና የተሰራው በምን መልኩ ነው የሚባል በዚህ ዲዛይን የተሰራው ከየትም አላመጡትም። አይዲያውን ሲያመጡት ከሰው ልጅ ነው ያመጡት። ስለዚህ በሰው ልጅ ጭንቅ ራስ ቅል ወይም ፊት ዙሪያ ላይ የተለቀቀ ሞገድ አለ። ሁሌ ሰው አሁን የኔን ፊት አታየውም፣ ውስጥ ያሉን አትመለከችውም፣ ወይኔ አንቺ ላይ አልመለከተውም እንጂ ድመቶች ውሾች አዩታል። ድመቶች ውሻዎች፣ አሁን ምሳሌ ፈሪ ሰው ሲያዩ ውሾች የሚሉበት ምክንያት ራስ ቅላቸው ላይ ያለውን ይሄ የሞገድ ሞገስ ያለውን አንቴና ያለውን ድፍረት ወይም ደሞ የተሞላው ነገር ክሊርሊ አያዩትም ማለትም የደበዘዘ የፈዘዘ ነገር ነው የሚያዩት። ስለዚህ እንደፈራ ያውቁታል። ሰውየው በጣም ብዙ ከፍተኛ በራስ ቅላቸው ዙሪያ ላይ ያ ሞገድ እና አንቴና በከፍተኛ ኃይል የተለቀቀባቸው ሰዎች አንበሳ ሁሉ ሲያስገዙ እናያለን። አንበሳው ሲገዛላቸው እናያለን። ለምን ሲባል ፊታቸውን አይቶ አንበሳው ይታዘዛል። ለምን እዛ አካባቢ ላይ ያለው ሞገድ አደገኛ ሞገድ ነው። ሶ በጥፊ ተመታ ሲባል ወይ አንድ ሰው በጥፊ ተመታ ተብሎ ሲባል ድፍረቱ የሚደረገው እዚያ አካባቢ ላይ ስለሆነ ነው። ሰው አዳም ለአምስት ሺህ አምስት መቶ ዘመን አቀርቅሮ ሲኖር ሙሉ ለሙሉ እግዚአብሔርን ማየትና ከእግዚአብሔር ከአምላኩ ከአባቱ ሞገድ ከፍተኛ ኃይል መምጣት እንዳይችል ሕጉ ከለክላቸው ማለት ነው። ስለዚህ አዳም እንደሚያደርገው ቀና ብሎ እግዚአብሔርን ማየት አልቻለም። ስለዚህ እርኩሳኖች ሲገዙት አዳምን የአዳምን የሰው ዘርን አምስት ሺህ አምስት መቶ ዘመን ኖረዋል። ስለዚህ የሰው ልጅ አምስት ሺህ ዓመቱ ዘመን ያቀረቀረበትን አግሪመንት ወይም ስምምነት አደገኛ ስምምነት ቦታው ከፊት ጋር የተያያዘ ነው። ልብ በይ። ቀና ብሎ እግዚአብሔርን የመመልከት እንትን ይላላ። ቅዱስ መጽሐፍ ሲነገር በእግዚአብሔር ፊት የመቆም ድፍረታችን ብሎ አምላካችንን እንደዛ ይናገራል አይደል። ሶ ድፍረት የለንም ቀና ብለን ለመቆም ማለት ነው ያ ድፍረታችን የመጣው የዛሬ 2000 ዓመት ነው፣ ጌታችን በተወለደና በተሰቀለ ሰዓት ላይ ስለዚህ ያንን ነገር ቀና ብለን አምላካችንን ራሱን እንድናየው ያደረገን በጥፊ መመታቱ። በጥፊ ባይመታ ቀና ብለን እንድንይ። ለምንድን ነው በጥፊ የተመታው? የእኛን ሂዩሚሌሽን ሁሉ ቀና ብለን ማየት የከለከለንን በጠቅላላ በፊርማና በአግሪመንት ወሰደው ማለት ነው፣ አምላካችን ወሰደው። ከዚህ በኋላ ቀና ብለን ማየት የምንኖርበት አዳም የት ነህ ሲባር ተደብቆ የኖረበት የሰው ዘርን አሁን ግን አለሁኝ በቤትህ ከፈለከኝ ልታዘዝ ዝግጁ ነኝ ብሎ በቃ በዛ ድፍረት ማናገር የሚችል የአባትነት ማለት ነው። ድፍረት ማለት ደፋር ማለት ሳይሆን የአባትነት አባቴ ነው አምላካች። ስትጸልዩ እንዲህ ብላችሁ ጸልዩ አባታችሁን ሆይ በሰማያት የምትኖር የሚለውን ድፍረት አባ አባ ብለን የምንጠራበትን የመናገር ድፍረት በፊት ከአባትነት ተቆራርጠን ነበራ አምላካችን ብቻ ነው የነበረው። አሁን ግን አምላካችንም ነው አባታችንም። ስለዚህ የአባትነት ልክ አባትሽን ቀና ብለሽ እንዴት ነው የሆነ ጥፋት ስታጠፊ እስቲ ይህኝ ሲልሽ ገና አታዩ ፊትሽ ያቀረቅራል። ለምን ሁሚሌትድ የሆነ ለምንድነው ፊት የሚያቀረቅረው? የተሰራው ነገር በማይታይ ጨለማ ድፍረት፣ ፊት እያየ የተሰራ ነገር በዚህኛው በብርሃኑ ላይ ደግሞ ድፍረት እናጣለን። ስለዚህ ከአባትሽ ጋር ከታረቅሽ በኋላ ምረብትወኝ ነይሲ ነይ ልጅ ሲልሽ ሄደች ጥምጥም ለማለት ድፍረቱ የማለት ያ ደፋርነት ሳይሆን በቃ ይሄን የመበረታታ ታቅሙን ያገኘንበት የአምላካችን በጥፊ መመታት ነው። ስለዚህ ጉዳዩ በጥፊ ተመታ የሚለው አንድ አረፍት ነገር አይደለም ማለት ነው። በጣም በጣም ብዙ ትርጓሚ ያለው የሰው ልጅ አቀርቅሮ እንዳይሄድ ያደረገበት በዛ የኛን ሁሉ በደል በዚህ ያሳለፈበት ወይም የከፈለበት ማለት ነው። ለማቀርቀራችን የተከፈለው በጥፊ መመታቱ ነው ስለዚህ ምን ማለት ነው ፈቀደ መንፈሳ ፊቱን አሳልፎ ለመስጠት ምን አደረገ ፈቀደ አምላክ ነው መከልከል የሰነዘሩትን እጃቸውን አየር ላይ መልአኩ ገብርኤል ቆርጦ መጣል ይችላል ገና ሳይዘነዝር ሊያስብ ሲል እጁ ጉንዱሽ ሆኖ ሊቀመጥ ይችላል ግን ፈቀደ የፈቀደው እዛ ጋር በፈቃድ በእኛ ፈቃድ የተሰራ በደል ስላለ እሱም በደል መከፈል ስለነበረበት ፊቱን ፈቀደ። ምን ማለት ነው? ስለዚህ እሱ በጥፊ ተመቷል ብለን በጣም ያንገበግበናል። እሱ ግን መልሶ ግራ ለሚመታችሁ ቀኛችሁን ስጡ። ከዛ ባልንጀራህን ውደድ፣ ጠላትንም ጥላ ተብሎ እንደተጻፈ ታውቃላችሁና ይላል። ምን ማለት ነው? ስለዚህ በጥፊ የመታሽ ወዳጅሽ የሆነ አንድ አይደለም፣ በስሜት አቅም ሆኖ በጥፊ ሲመታሽ ግራሽን ምታኝሽና ስትዩ ምን ፈጠርሽ? እሱ አሁን አያፍርም። ባደረገው ነገር በጣም ያፍራል። ከዛ ይሸማቀቅና ጸጸተኝ በቃ እንደዛ ማለትሽ ነው። የጸጸተኝ እኔ ጭራሽ አንቺ ላይ ክፋት ሳስብ አንቺ መልሰ ፍቅስጭኝ ያለሽ ብሎ ባልንጀራ ምን ማለት ይችላል፣ መመለስ ይችላል። እርኩሳኖች ግን ይመለሳሉ። አያቁት መመለስ የሚባለው ፈርዖን ልብ ውስጥ የሚገቡት እነሱ ነበሩ እኮ። ሊፈታ ኃይልና ፈርዖን እስራኤላውያንን መልሶ ደንዳና መንፈስ ይገባበት አልፈታም ይላል። መልሶ ማለት አስር ጓጉንቸር ሲለቀቅበት ረረረ ይፈታለው እንዳለ መሬት አፈሩ በጠቅላላ እንቁራሪት ሆነ። ምግቡ ጠረጴዛ ሁሉ ሳይቀር ቤት በቤት ምኑ ይሄ ያስፈራል አይደል? ከዛ መልሶ ደንዳ ነው ይሄ እዚህ የሆንበት የሰው ልቡ ይመለሳል። የራሱ ከዛ ምን ይሆናል? በቃ እለቅላችኋለሁ እስራኤላውያን ይሄዱ ይልና ልክ ሊሄዱ ሲሉ አቴ አይሄዱም። ምክንያቱም ተተወለተ ያኛው አሁን ቁራሪቱ ቀርቷል፣ ከተማው ንጹህ ሆኗል። አይሄዱም ይላል መልሱ። ከዛ ነው ይልና እንደገና ሌላ መዓት ይለቅበታል አንበጣ። ከተማው ታይቶ የማይታወቅ ቅጠላቅጠሉ ም ምኑ ሽክ አርጎ ሲጨርሱ ቶሎ ለምን ደንዳናው ልብ ሲገባ ያደነድናል የሰው ልብ ሲመጣ ደግሞ መልሶ በንሳ ይመልሳል። በጥፊ መታይ ሰው ቶሎ የሚመለስበት ምክንያት ምን ስለሆነ ነው የደንዳናው ልብ ሲነቀል ወዲያው መውጣት ይችላል ከዛ የሰውየው ልቡን ይመለስለታል እግዚአብሔርም የፈርዖንን ልብ አደነደነው ይላል መጽሐፍ ቅዱስ ላይ እግዚአብሔር አደነደነው አደነደ ነው ማልም ማለት ነው እርኩሱ ፈቃዱን እንዲፈጽም ፈቀደለት የሰውየውን ልብ ከመከልከል ተወ አምላክ ሲተው እርኩሱ ይገባና ሰውየው ልቡ ሲቆም አልፈታም ይላል። ስለዚህ አልፈታም ያለው ማነው? ርኩሱ መንፈስ ሲሆን ፈታለው የሚለው ማን ነው? ፈርዖኑ ነው። ሴም ወይ የሰው ልብ እንደዚህ መዋለል የሚችል ስለሆነ በተፈጥሮ ለንስሐ ቅርብ ምቹ ነው። አረ የርኩሶች ግን ምቹ አይደለም። ስለዚህ ምንድን ነው? ባልንጀራሽ በአንድ ቀኝ ጥፊሽን ሲመታ ግራ ምትሰጪው ወዲያው ይጸጸታል ነው እዚህ ያህል ኪሎ ሜትር አብረን እንሂድ ሲል ሁለት እጥፍ አብረሽው ሂጂ። ብልጥ አብልጥ ሲሆንብሽ እያወቅሽ እንትን በይለት ያሉ ለባልንጀራ ነው። ለምን ባልንጀራሽ ምንሽ ነው አለ። ወዳጅሽ ነው አይደለ? ባልንጀራ እንደራስህ አድርገህ ውደድ ተብሎ ተጽፏልና፣ ጠላትን እርኩሳንን፣ ዲያብሎስ ግን ጥላ የሚል ተጽፏል። ሶ ምን ጠላው ሰው የለም፣ ምን ጠላው ዘር የለም፣ ምን ጠላው ፖለቲካ፣ ምን ጠላው ዘረኛ የለም፣ ምን ጠላው ሃይማኖት የለም፣ ምን ጠላው ነገር ምን ምን ጠላው ያለውን የጋራ ጠላታችን ዲያብሎስ ነው። ስለዚህ ፊት ላይ የተቀመጠውን ነገር በትክክል መረዳት ያስፈልጋል። ስለዚህ አንድ ሰው በጥፊ ሰውን ሲመታ ለምድረ ሂሚሌሽን የሚሆነው የሚለው ቤዝመንቱ እዚህ ጋር አሁን ግልጽ ይሆንልናል ማለት ነው። ግልጽ ይሆንልናል። ለምንድ ነው አሁን የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን በጥፊ ሲመቱ በጣም ዓለም ላይ መነጋገሪያ ሆነ? ለምን የሚለው ነገር በሁለት አቅጣጫ ይታያል ማለት ነው። መልሰው ማክሮን ምናሉ? አይ እየተቀላለድን በነበረበት ሰዓት ነው በሮ የተከፈተው አሉ። ኦኬ ነው እንዴ? እንደዛማ ከሆነ በጥፊ መመታቱ የምንድን ነው ማለት ነው? የወዳጅነት የተባለው ይሄ ምሉስነት ምናምን ጨዋታ ነገር ያለበት ነው የሚል አንደርስታንዲንግ ስላለው ወደ ሂዩሚሌሽን አይመጣም። ሂዩሚሌት ማድረግ ምን ማለት ነው? አሁን አንዱ አበሻ ቪዲዮ ተለቋል ቲክቶክ ላይ በየቦታው ላይ ተፋበት ፈረንጁ ኢትዮጵያዊ ላይ ከዛ በቃ ሲቀጠቅጣቸው ታያለች ፈረንጆቹን ማለት ነው። አንድ አበሻ ነው በቃ ያንንም ፈረንጅ ይገጥመዋል ያንንም ይደበድበዋል ብቻውን ነው፣ አራቱንም ይቀጠቅጣል ማለት ነው። ከዛ መጨረሻ የተፋበትን ቀበቶ አውልቆ በቀበቶ እንደሆደበሻ የትም ቢሄድ በቃ እንደዚህ ነው፣ ፈረንጁን ይዞ በቀበቶ ይገርፈዋል ማለት ነው። ቲክቶክ ፊልም ላይ እኔ በቃ እዛ ምንድን ነው ብለሽ ብቲ በቀበቶ የተገረፈው ፊቱ ላይ ስለተፋበት። አሁን ሂዩሚሌሽን መጣ ማለት ነው። ሂዩሚሌሽን መጣ አሁን ሂዩሚሌት ያደርጋል ምን ማለት ነው? መንፈሳዊ ባርኔጣችን ላይ ሞገሳችን ላይ አሁን የመጣው የሰው ጥቃት ሳይሆን የማን ጥቃት ስለሆነ ነው? የርኩሳኖቹ ጌታችንን አምላካችንን እንደዛ ዋጋ ላይ ያስከፍሉ በተደረገበት መልኩ የመጣ ሲሆን ሂዩሚሌሽን ይባላል። አንዱን ጥፊት ሲሰጥሽ ግራውን የምሰጭበት ዋነኛው፣ ሌላኛው ነገር ደግሞ ለወዳጅ የሚከፈል ምንድን ነው ዋጋ ይባላል። እና ጠላት ዲያብሎስ መጥቶ መጋኛ ለምታቢ መጋኛ ከቻልኩት መተዋለሁኝ እንጂ በምድነ ፊቴን አሳልፍ የምሰጠው? ያ ነው ሂዩሚሌሽን። አየሽ ሰውዬው የመጣበት ኢንቴንሽን ሂዩሚሌሽን ነው ማለትም መንፈሳዊ ጸጋሽ ላይ የመጣ ውጊያ ነው፣ ወይንስ ስ ደግሞ በጣትና በእጅ የተዘነዘረ እንደዛ ከሆነ በኋላ ብትታዩ ችግር የሌለው በፍቅር ሊካካስ የሚችል ነው። ሂዩሚሌሽን የሚለው መንፈሳዊ አንድምተው ከባድ ተቃውሞት ከእናንተ ይሸሻል ባይ ዘ ዌይ አንዳንድ ሰው አሁን ቲክቶክ ላይ ወይ ዩቲዩብ ላይ ነው ቪዲዮ የሰራውበት ላይ ያው ሚተች ሊኖር ይችላል። አብዛኛው ሰው እግዚአብሔር የተመሰገነው ነው። ሁሌም ስለምጸልይ ጌታ ሆይ የጠላት ዲያብሎስን ምንም አይነት ንግግርስ እዚህ ጋር እንዳይገባ አግዘኝ ይለዋል። እና ታዲያ እንደዚህ የሆነ ነገር ባለፈው በኔ የተሰሩ በጣም የስድስት አስድስት ቡድን እያሉ ምናምን እንደዚህ ተመዝገቡ ብለዋልና አብይነ መምህር ደረጃ ይዘው ይአንቺንም ቤዝም ምናምን ሁሉ ሰው ተካትቷል በቃ ያለ ብዙ ስልክልሽ ነበር፣ ቪዲዮ ራሱ ማለት ነው እና ይሄንን እያደረገ ካበቃ በኋላ እኔ ቪዲዮ ሰራውባቸው ቲክቶክ ላይ፣ ከዛ በኋላ ቲክቶክ ላይ ሰራውባቸው እና እኚህ ሌባና አጭበርባሪዎች ባሪዎች በእኛ ስም እየነገዱ ገንዘባቸውን እየበሉ ስለሆነ ይሄ ምናምን ስድስት ስድስት ምናም የሚባል ቡድን ሌባ የተጠራቀመ እግዚአብሔርም መንግስትም ጭምር ህገ መንግስትም ጭምር በጣም አደገኛ ወንጀል አድርጎ ያስቀመጣቸው አካላት በጣም በጣም ብጡም የሚያሳዝኑ ሰዎችን ገንዘብ እየዘረፉ ይገኛሉ በአሁኑ ሰዓት ላይ ማለት ነው። ስለዚህ ያኛውን ቪዲዮ አጋልጭ፣ የሰራውና ከስር ይድፋ አለ ብሎ ጻፈ አንዱ። ከዛ ገባሁና የሆነች ኮመንት አድርጌ ጻፍኩና መንፈሱን መታውት። ሌላኛዋ ትገባና የኛ መልካም እህታችን ደጋፊ መምህርዬ ይሄንን ሲሰድብ ግን እንትም ማለት ነው የነበረብህ፣ እንጂ እንደዚህ ማለት አልነበረብህም ማለች እህትዬ። የሰደበኝ ሰው ልጁ ሳይሆን እርኩሱ ስለሆነ ስላወቅኩ ነው። ይድፋ ካለ አሜን ብዬ ከተቀበልኩ ሊደፋኝ ይችላል። ምክንያቱም የተቀበልሽው ነገር ይሰራል። የሆነ ቦታ ገባሽ፣ የሆነ ቦታ ገደል ውስጥ ገብተሽ ስትደፊ ራሽን ልታገኝ ይችላለች። ለምን ው ያው አትስደብ ተብሎ ረባክ መንፈሴን መንፈሳዊ ነገሬ ላይ የተደረገ ዘመቻ፣ በፍጹም አለቀው ገብቼ በደንብ አድርጌ ያስተካክለዋለሁ። ለምን ቃሉ የመጣው ከሰውየው አይደለም። ይድፋሽ ብሎ ሲልሽ መልስ ሳትሰጪ አትለፊ። እኔ ልንገርሽ፣ ይድፋሽ ያለው እርኩሱ ነው። ይድፋሽ ብሎ ካለች በኋላ አባቴ አልኩትን። እዛ ላይ ከቻልክ ንስሐ ግባ፣ ካልቻልክ እምቢ ካልክ ግን ለእኔ የሰጠኝን መልሰው ሰደው ሰጥቻለሁ በአምላኬ ስም አስረዋለሁ፣ እዛው አንተ ላይ ብዬ ጻፍኩ። ለምን ያንን ያለኝ ሰውየው አረለ። አየሽ፣ ሂዩሚሊሽን የሚባል በጥፊ መመታትም እንደዛ ነው የምትቆጥረው። ማን ነው የተናገረኝ ነው ነጥቡ። ተረዳሽ? ማን ነው በጥፊ የመታኝ? መንፈሳዊ ጥቃት ነው ወይስ የወዳጅነት የወዳጅ ያደረገው ወዳጅ ለምሳሌ ሚስትኮ ሚስትና ባልኮ የኔ ቤት ውስጥ እኮ በጥፊ ተመታተዋል። አደባባይ ላይ ሲሆን ግን ሂዩሚሌሽን ይመጣል፣ መዋረድ ይመጣል፣ መንፈሳዊ መሸማቀቅ። መልሶ ክርስቶስ ፊቱን በጥፊ ተመቶ ቀና ያረገነን መልሶ ያሸማቅቃል። ሶ፣ እንቀጥላለን ክፍል ሁለት ላይ ፕሮግራማችን። በኋላ መጠነኛ እናያለን። እዚህ ላይ ይሄ በጣም መሰረታዊ ነገር ነው። ቤተሰቦቻችን ማወቅ መቻል አለባቸው። በዚህ ዙሪያ ላይ ስድብርን በተመለከተ ክሊሪ ማወቅ መቻል አለብን የሚለውን ነገር ነው። መሸጋገሪያዎችና ማስታወቂያዎች ካሉ ሰምተን ተመልሰን እንገናኝ። እውቀት ታላቁ እግዚአብሔርን ታከብራለች።